አባታችን አቡነ ማትያስ ፓትርያርክ ዘኢትዮጵያ ርእሰ ሊቃን ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ ሊቀ ጳጳስ የጠቅላይ ቤተ ክህነት ሥራ አስኪያጅ ብፁዕ ሊቀ ጳጳስ የቅዱስ ሲኖዶስ ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ በዚህ አደባባይ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት፣ እንዲሁም ከየሀገረ ስብከቱ የመጣችሁ የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ ምዕመናን፣ የዚህ ቤተ ክርስቲያን አገልጋዮች ወለሰ ይበዝሁ እምኔሆሙ እያምሩ በእንተ ምንት ከእነሱም ብዙዎቹ ስላሉበት ስለተቀመጡበት ስብሰባ ምን እንደሆነ አያውቁም ይላል። ይሄ እኔ አይደለሁም ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ አስራ ዘጠኝ ላይ ያስቀመጠው ቃል ነው። ምንም እንኳን ይህንን ቃል ለአመፀኞች ቤተ ክርስቲያን ለሚያፈርሱ ለወንበዴዎች ያስተላለፈው ቢሆንም እኛ ግን የህዋ አርባ አራት ዓመታችን ሊሆን ነው የምንሰበሰበው ቤተ ክርስቲያኒቱን ለመገንባት ክርስቶስ የመሰረታትን ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሠረቱትን በኋላ ደግሞ በዛሬው ቀን አርባ አራት ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበት ግን ጉዟችን በእውነት ለተሰበሰብንበት የሚገባን የምናውቅ ሁነን ነው። አርባ አራት ዓመት የተጓዝ ነው። እያንዳንዱ ተሰብሳቢ በዚች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታርግ አባቶቻችን ያስቀመጡትን እናቶቻችንም ጭምር ታውቃላችሁ። እናቶች በጥንተ ዘመን አሁንም በመቀነታቸው ዕጣን ቋጥረው ይሄዱ ነበር። ያስገርመ በመቀነቷ መቀነት አላት። ኢትዮጵያዊቷ በመቀነቷ ዕጣን ቋጥራ ትሄድ ነበር። ያችን መቀነቷን ፍታ ዕጣኗን አስቀምጣ ለቤተ ክርስቲያን ስግደቷንት። ስለዚህ የእኛ አርባ አራት ዓመት የተጓዝ ነው ጉዞ በእውነት ስለተሰበሰብንበት ስለምንወስነው ውሳኔ እጅግ አርገን ከልብ ልባችን ሰጥተህ ይሆን ወይ? እግዚአብሔር በነቢያት አድሮ ሲመክር ሰሎሞን በሰሎሞን በነቢዩ አድሮ ሲመክር ልብህን ልጅ ሆይ ልብህን ስጠኝ ልጅ ሆይ ልብህን ስጠኝ በሚል ነው ያስተላለፉ። በእውነት ልባችን ሰጥተን ይህንን ጉባኤ ለአርባ አራት ዓመት አካሂደን ብንሆን ኑሮ ከዚህ የበለጠ ስራ እንሰራ ነበር። በእርግጥ ከእንጨት ቤት ወደ እምነበረድ ወደ ድንጋይ በተሰራ አዳራሽ ተዛውረናል። ያን የእንጨት ቤት አዳራሽ ታውቁታላችሁ። በዚያ ነው ያ አርባ አራት ዓመቱ ጉዞ የተጀመረው። በዚያ ቤት ነበረ፣ ጸጋም ነበረው። የእንጨት ቤቱ ብቻ ሳይሆን በዚያን የነበረ ጉባኤ ጸጋ ነበረው። እንደ አጋጣሚ ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ አርባ እኔም ምን ሰርቼ ይሆን አርባ አራት ዓመቴ ነው እንግዲህ ይሄ ጉባኤ እንደ አጋጣሚ ይህ አርባ አራት ጳጳስ ከሆንኩኝ አርባ አራት ዓመቴ ነው። አሁን በዚህ አርባ አራት ዓመቴስ ምን ሰርቼ ይሆን እና የእኛ ጉባኤ ስልሳ ስድስት ዓመት ነው አሁን ፓትርያርክ ደረጃ እንኳን ቤተ ክርስቲያኒቱን ተረክበን መምራት የጀመርነው ከእነዚያ ከግብፃውያን። እነዚያ ግብፃውያን ዛሬ እየሄዳችሁ እናንተ አያለው የአብነት መምህራንም ቱሪስቶችም እየሄዳችሁ የግብፅን ቤተ ክርስቲያን እየጎበኛቸው አያለው። እነሱ ያንን የመሰረቱትን ያህል የራሳቸውን የእኛንስ ሞክረው ነበር። የእኛን ቤተ ክርስቲያን ለአስራ ስድስት መቶ ዘመን ሞክረው ነበር ወይ? ስትሄዱ አንዳንድ አስተያየት ስጡ። ለምን እንደዚህ የእናንተ ገዳም እንገዳም፣ የእናንተም ቤተ ክርስቲያን እንደዚህ ካሳደጋችኋት የእኛንስ ለምን አልሞከራችሁም? ከዚህ እንጦንስ የሚባል ቤተ ክርስቲያን አሁን ነው የፈረሰው። እዚህ አሁን ይሄ ውሃ ምን ምን ጥ እያለ ስሙን አላውቀው ብሎ የኢትዮጵያ ቤተ ክርስቲያን አላውቀው ሲል ቅድስት ማርያምን ሊያሰሩ ችአሉ። እዚህ እንጦንስ ነበረ ቅርብ ጊዜ የፈረሰው የጋዜጣ ማከማቻ ሆኖ ይኖር ነበር። ከዚህ እና እነሱ አሁን በአፍሪካ ትምህርት ቤት ሕክምና አቋቁመው አፍሪካውያንን እየመሩ ነው። ኬንያ፣ ኡጋንዳ ብትሄዱ ሐኪም ቤት አላቸው። እኛ እኛ በዘመናችን እንኳን በአዲስ አበባ ቀርቶ በእያንዳንዱ ክፍለ ሀገር ሐኪም ቤት ሊኖረን እኮ ይችል ነበረ ከልባችን ብናስብ ከልባችን ብንነሳ ከልባችን ብንሰበሰብ ኑሮ ሐኪም ቤት ትምህርት ቤት ሊኖረን ይችል። አፍሪካውያን አሁን ኬንያ ባለፈው ዓመት ሰድ ሁለት ሐኪም ቤት አላቸው። ኬንያ ያንን ህዝብ የያዙት ትምህርት ቤት እያቋቋሙ ክሊኒክ እያቋቋሙ የሚረዳ ያ ህዝብ የሚጠቀምበትን ሲያይ ነው የሚከተላቸው። ያለ ክርስቶስ ምንድን ነው ያለው? ብዙ ህዝብ ሲከተለው ዘወር ብሎ አየ። ምንድን ነው ያስተላልፈው? እንጀራ ስላያችሁኝ ነው እኮ የተከተላችሁኝ ነው ያለ። ስለ ታምራቱ አይደለም ስለ እንጀራው ብላችሁ ነው የተከተላችሁ ነው ያላቸው። እነዚያ ክርስቶስን ይከተለው የነበረ የሥጋ ረሀብተኛና የመንፈስ ረሀብተኛ ስለነበረ የሥጋ ረሀብተኛውን በመመገብ ደዌዋ ደዌውን በማራቅ ሙታንን በማስነሳት የታመሙትን በመፈወስ የሰው ልጅ የሚፈልገውን በመስጠት ነበረ። አምላካችን ቤተ ክርስቲያናችን ከዚያ ያደረሳት ኢትዮጵያ ቤተ ክርስቲያን አሁን ይህን ሰርተናል። እኔ ግን አልረካም። እኔ ግን ልቤ የሚረካ ነገር የለውም። ለምን? ይሄ የራሴ ሀሳብ ነው። በፍልስፍና መጻፍ ምን ይላል? እኔ አንተን ሀሳብ አልወሰድኩም። የራሴን ነው፣ የራስ ሀሳብ እንዳለ ነው ይላል። በፍልስፍና በራሴ ሀሳብ ግን ዜሮዎች ነን። ዜሮ መሆናችንን አስበን ቤተ ክርስቲያናችን ብዙ ለመሠራት የምትፈልገው አለ። እሚያሳፍር ዛሬ እሰት በሚሊዮን ደርሷል የኢትዮጵያ ሕዝብ ቁጥር እንግዲህ እኔ እማውቀው ብዙ ወቅት ሰባታችን ሀያ አምስት ሚሊዮን በነበረበት አውቃለሁ አለውኝ። እንዲያውም የኬንያ የሱዲን መንግስት በሱዲን ቤተክርስቲያን ሳቋቁም 18 ሚሊዮን ምን የሚል ባርግራውንድ ሲያጠና ሰጠ። አይ እኔ ይህንን አልስማማም። እናንተ ያቀረባችሁን የኢትዮጵያ ቤተክርስቲያን ታሪክ የሀገሬ ቤተ ክርስቲያን ታሪክ ይህ ነውና አርሙ። ይህንን አርምበት። በሱዲን የኢትዮጵያ ኤምባሲ እንዲሰጠኝ ጠየቅኩኝ። እስታስቲክ ለኢትዮጵያ መንግሥት ጠይቆ እስታስቲክ እንዲሰጠኝ እፈልጋለሁ። ኢትዮጵያ የኢትዮጵያ ኤምባሲም ተባበረና እስታስቲክ ሰጠኝ። ያንን እስታስቲክ ብፁዕ ወቅዱስ አባታችን ለዚህ ሲኖዶስ አቀርበዋለሁ። ለዚህ ለሚቀጥለው ሲኖዶስ ምን እንደሆነ የእኛ ጉድ የእኛ ነገር እንሰራለን ወይስ ተኝተናል? ለሚለው ዘጠና አራት አስራ ዘጠኝ ዘጠና አራት ያለ ስታሲካለ ድሮ እኔ የማውቀው ስምሪት የሚባል ነበረ። ቆጠራ የህዝብ ቆጠራ ም የራሳችን ነበረን። ራሳችን ቤተ ክርስቲያኗ ቆጠራ ታረግ ነበረ። ስንት አብያተ ክርስቲያናት ታንጸዋል? ስንት መምህራን አዳዲስ ተቀጥረዋል? ስንት ምእመናኑስ? ስንት ሆነዋል? ስንት በዚህ ዓመት ተተክቷል? ስንት ተወልዷል? ስንቱ ክርስቲያን እስታስቲክ ነበረን። እስታስቲኩ መቼ ነው የጠፋው? መቼ ነው ያቆመው? በዚህ ሲኖዶስ ይህንን አቀርባለሁ አለኝ መረጃ ከኢትዮጵያ መንግስት የኢትዮጵያ ሱድን መንግስት በሱዲን ይሰጠኝ ብዬ የሰጠኝን አቀርባለሁ። ይህም ጉባኤ እንዲያውቀው ብዬ ነው። እስታስቲኩስ ስምሪቱስ ሳለወ ያሁን ለምን ቆመ? የዓለም አብያተ ክርስቲያናት ለዚህ ይረዳ ነበረ። አዎ ተቋቁማችኋል፣ ራሳችሁ እንችላችኋል፣ በራሳችሁ ሄዱ ብሎ ይሆናል ምናልባት። ስለዚህ ብፁዕ ቅዱስ አባታችን፣ ብፁዕ ሊቃነ ጳጳሳት ጉዟችንን ጥሩ ነው፣ ጀምረናል። ነገር ግን ገና ምንም እርምጃው ገና ነው። ሐኪም ቤት እንኳን የለንም በአዲስ አበባ ደረጃ። ግብፃውያን በአፍሪካ ሐኪም ቤት እያቋቋሙ የሚያጠምቋቸውን ክርስቲያኖች እየረዱ በትምህርት በሕክምና፣ በማንኛውም ተነስተው፣ እኛ ግን እዚያው እንደ ተኛነ ያለነ። ይህ ጉባኤ ከተኛበት ይንቃ ይነሳ። አልሰራም። እግዚአብሔር አምላክ አባቶቻችን መስዋዕት የተከፈለው ለእኛ ያስተላልፏትን ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያብቃን። የብፁዕ ወቅዱስነታቸው ቡራኬ አይለየን። አሜን።